ሰላም ውድና የተከበራቸው የተከበራችሁ የት ቤተሰቦች እንዴት የምናላችሁ? እግዚአብሔር ይመስገን ጋውሉ ሰላም ነው። እናንተ እንዴት ናችሁላችሁን በያላችሁበት ሰላም ብያለሁኝ። እንግዲህ ዛሬ በድቦ የተፈጠረውን ነገር በትንሹ ላሳያችሁ ነው። በጣም ዘግናኝ ነገር ነው የተፈጠረው። እንግዲህ ህገ ወጥ ደላላ የሚያመጣው ነገር በጣም ከባድ ነው ማለት ነው። ከዚህም እንግዲህ ወንድማችን እንደምትመለከቱት እንግዲህ በደላላ ምክንያት ዱባይ መጥቶ ነው ይህም ሁሉ መከራ እየተቀበለ ያለው። በጣም ነው በሚያሳዝን ሁኔታ እንግዲህ ተመልከቱት። ራሱን ለማጥፋት እንግዲህ ደላላ ከኢትዮጵያ ስንት ሺ ብር ከፍሎ መጥቶ እዚህ ከመጣ በኋላ ደላላ እንግዲህ ከቤት አውጥቶ ሲጥለው ልጁ በቃ ራሱን ለማጥፋት ራሱን የጎዳበትን መንገድ ነው እዚህ ጋር እዩት። እንግዲህ የሚገርመው ቤተሰብ የሚለውም እንግዲህ ዱባይ ለመምጣት ምን ያክል ብር ተከፍሎ እንደሚመጣ ታውቁታላችሁ። እና በጣም ነው የሚገርመው። እውነት በጣም ነው የሚያሳዝኑ። ልጁ ይውት የሚገርማችሁ፣ በቃ የምር በጣም ልጁ እውነት በጣም ነው የሚያሳዝኑ። ራሱን አያውቅም። እኔ ማለት ራሱን ስቶ ራሱን ለመጉዳት እጁን አይታችሁታል እንግዲህ ምን ያክል ቆራርጦ እንደ እንትን እንዳለው ማለት ነው። ራሱን ለአደጋ እንዳሳለፈ አሁን እጁ ምናምን እንዳለ የቆራረጠው ፓርቱ መጀመሪያ ላይ እንዳያችሁት እየደማ ነው። በጣም ደም እየፈሰሰው ነው። እንግዲህ አሁን ሐኪም ቤት ይዞ ለመሄድም ልጁ ሽያ ላቸው አይደለም። አሁን ግን የሚገርማችሁ ትናንትና ፖሊስ ይዞትም ውጭ ጥሎት ደላለው ፖሊስ ይዞት እንግዲህ በፖሊስ ተደብድቦ ነው የተለቀቀዋሉ ማለት ነው። እንግዲህ አስቡት ሶስት መቶ ሺህ አራት መቶ ሺህ አምስት መቶ ሺህ ሰው ከፍሎ መጥቶ ለደላላ ደላላ እንግዲህ የዱባይ ደላላ ተመልከቱ። ውጭ ላይ ጥሎት በምታዩት መልኩ እንግዲህ ወንድማችን እየተሰቃየ ይገኛል። እንግዲህ ያው ግን አሁን እግዚአብሔር ይመስገን በአንዳንድ መልካም እህቶቻችን እና ወንድሞቻችን ረዳትነት ይኸው እንግዲህ እዚህ ጋ ተደርሷል ማለት ነው። እግዚአብሔር ይመስገን አሁን ወደ ሐኪም ቤት ለማ ይዞ ለመሄድ ለምሄድ እንትን እያሉ ነው። እሱ ግን እንደምታየት አይኑ በጣም ነው የሚቀብዘው ማለት ነው። በጣም በጣም ነው የሚያሳዝነው። ብታውት ይህ ዋይኑ እንደምታዩት በቃ በይኑ ነው የሚፈልገው። ሾርጣ መጣ ምናምን ብሎ በቃ ስቅቅቅ ብሎ ምናምን ማለት ነው። በቃ ከም ከሰውነት ወጥቷል። የሚገርማችሁ ሲጃራ እያጨሰ ምናምን በቃ ራሱን ስቷል። ኦልሬዲ ሰውነቱን እየቀዳደደ ማለት ነው እንግዲህ የእኛ ነገር ታውቃላችሁ። እዚህ ጋ የምር አንገቱ እንድፍት ሲያደርግ እኔ በጣም ነው አንጀት የተንሰፈሰፈው። እናት አባትን እህት ወንድም ዛሬ ሀገራችን ሰላም በቃ ዩት። እዚህ ጋ ምን ያክል ዲፕሬሽን ውስጥ እንደገባ አስባችሁታል። በቃ በጣም ነው የሚያሳዝነው እና በጣም ነው እንጂ ካመላችሁ በላይ እግዚአብሔር ለሀገራችን ሰላም ይስጥልን። ወንድሞቻችን እየመጡ ተሰቃዩ። አትምጡ ስንላቸው አይሰሙም። እዚህ ጋር ከመጡ በኋላ ደግሞ ትንማድ ገና ሕፃን ነው ደግሞ እኮ እስኪዩት ሲያሳዝን ማለት ነው የሚያምረ ይ በቃ አንድ ፍሬ ልጅ። እንግዲህ ምን ብላይ ለእናትን ነው ያልኩት። እውነት ስማ በቃ ውሃ ሲሰጡት ራሱ ውሃ ይላል። ግን ውሃ ምናምን ሲሰጡት እኛ አይጠጣም ምናምን። እንዴት አርጌ ልንገራችሁ? እውነት በጣም ነው የሚያሳዝነው። ይህኛ ነገር እንዴት ነው ግን? በቃ ወንድሞቻችን አትምጡ ስንላቸው እሺ አይሉም። እዚህ ከመጡ በኋላ ይሄ ነው ዕጣ ፈንታቸው ማለት ነው። ስንት ወንድሞቻችን በየጉሬው በየእንትኑ ተጥለዋል ብላችሁ ስታስቡ በጣም ነው ልብ የሚያመው። እንግዲህ ወንድማችን እዩት። በጣም ነው እንግዲህ ተደብድቧል። በመበቃ ደላላው ኦልሬዲ አውጥቶ ጥሎታል ታውቃላችሁ። እንግዲህ የከፈለውን ብር እያንዳንዳችን መገመት አያቅትም። ለዱባይ ማለት ነው። በቪዚት ቢዛ ያመጣሉ። እዚህ ጋር አለቀ። ታዲያ እንዴት ነው የሚሆነው እናንተ? አሁን በጣም ነው የሚገርመው ግን፣ እግዚአብሔር ይመስገን አሁን የወንድማችን ያው ወደ ህዝብ መጥቷል። እንግዲህ እህቶቻችን ወደ ሚዳምጥተውት ብዙ ወንድሞቻችን ተረባርበው አሁን ሐኪም ቤት እንዲሄድ እንዲታከምና ያው አሁን ይሄ እዚህ ጋር በፋሻ በፎጣ ደሙ በጣም እየደማ ስለሆነ ምናምን እየታሰረለት ነው። ይሄ በጣም ነው የሚያሳዝነው። ታውት በጣም ነው የተቆራረጠው፣ ደሙ በጣም ነው የሚፈስ። በቃ ምን ብዬ ልንገራችሁ፣ ከቃል በላይ ነው። በስመ አብ ወልድ መንፈስ ቅዱስ ፈጣሪ ሰውረን ከእንደዚህ አይነት ነገር። እዚህ ጋር በጨርቅ ጠቅልሉለት ተባለ። በጣም ይፈራል ደግሞ እንቅጥቅጥ ብሏል ምናምን ማለት ነው። ለምን በሹርጣ ተይዞ ስለነበር፣ ውሃ ለፊት ውሃ ሲሰጡ ደግሞ አልጠጣም አለ ማለት ነው እና በጣም ነው የሚያሳዝነው። እንግዲህ እንደዛ አይነት ነገር በዘራችሁ አይድረስ ነው። ሌላ ምን ሊባል ይችላል? ታሰረ ግን መልሶ ይፈታዋል። በቃ የእውነት ከራሱ ጋር አይደለም። አሁን ተረጋጋ ምናምን ብለውት እነ ጆከር እና መሲ ብሪጅስቶን እና ሙኒት ሙና ሁለት መጣለት ነው። አሁን እዙ ተዋጥቶለት ቪዛው አስተካክሎለት ወደ ስራው እንዲገባ ሊደረግ ነው ማለት ነው። ግን አስባችሁታል። አሁን ቢሄድ በቃ ራሱን ራሱ ይሰቅላል። አሁን ፈታው ምናምን በጣም እየደማ ነው። በቃ ከራሱ ጋር አይደለም። ዋይኑ ነው የሚቀላብድበትን አያችሁት። በቃ ሾርጣ ፖሊስ ውስጥ ለደበደበው ትናንትና በቃ ሌላው እዛ ጋ ነው። አቃ አሰባችሁት። እንግዲህ ሰው ስንት ሺህ ብር የራሱን ገንዘብ ከፍሎ መጥቶ እንደ አይነት መከራ ውስጥ መግባት፣ በቃ ንጃ ከምላችሁ በላይ ከቃል በላይ ያማል። እንግዲህ እግዚአብሔር ይጠብቀን። እውነት በጣም ነው። ወንድማችንም እንግዲህ በዚህ መልኩ የመሰለ ልጅ ዱባይ፣ እንግዲህ በአሁኑ ሰዓት ሙቀቱ እንዴት እንደሆነ ታውቁታላችሁ። እኛ ሙከየፍ ስር ተቀምጠን በቃ ያላበን እየደከመን ነው። እንግዲህ ወንድማችን ደግሞ የውጭ ላይ ተጥሎ ይሄ ብቻ አይደለም ነገራችን ላይ በዚህ ስልክ ያልወጡ ብዙ ሺዎች ወንድሞቻችን አሉ። በጣም ነው የሚያሳዝነው። እንግዲህ ወንድሞቻችሁን አይሰሙም። በእርግጥ ወንድሞቻችሁን ተቆጡ፣ ምከሩ። እውነት በጣም ነው ያማለ። እውነት በጣም ነው የሚያመው። እግዚአብሔርን፣ ሰው ስንት ሺ ብር እዳ ገብቶ መጥቶ እዚህ ጋር ደግሞ ህይወቱን አሁን የመሰለ ልጅ ያስባችሁታል። ራሱን አጥፍቶ በጣም ነው ሚገኙ እንትን የሚለው ከፈጣሪም ከሰውም የሚያስወጣ ነገር መድኃኔዓለምም እንዳያሰራን ሁላችንም ጸሎት ነው። ወጥቶ ከመቅረት ፈጣሪ ይሰውረን። አንዳንዴ ህይወት ባሰብናት መልኩ ሳይሆን ባላሰብነው መንገድ ይሄዳል። ና ፈጣሪ ይሰውረን ነው እውነት ለመናገር ሌላ፣ እኔ ምንም ማለት አልችልም። እግዚአብሔር ይሰውረን፣ የመጨረሻችን ያሳምረው። እና ይህ ወንድማችን እንደምታዩት በዚህ መልኩ በጣም ተጎርቷል። በጣም የውዋዘ በቃ ያያችሁት፣ በቃ ያለው ውስጥ ስሜቱ ጣ የሆነ ድብልቅ ያለ ስሜት ነው። ፊቱ ላይ ራሱ የሚነበበው በቃ እምባው ክትር ክትር ይላል። አይኑ ላይ ምናምን በቃ በቃ ኤርፎኑን ሰክቷል። ብቻ ስልኩ ጋር ሙዚቃ የሆነ ነገር ያዳመጠ ነው ምናምን ኦሬዲ ሰክሯል። የሆነ በቃ አእምሮ ከቁጥጥሩ ውጭ ሆኖበታል ማለት ነው እና በጣም የሚያሳዝነው በጣም ነው የሚያሳዝነው ከምላችሁ በላይ በጣም እንግዲህ፣ ዙራውን ወደ ህክምና ይዘውት ሊሄዱ ነው እህቶቻችን ሙኒትና መሲብ ርጅቶን። እንግዲህ እግዚአብሔር ይሰውረን ነው፣ ሌላ ምን ማለት አይቻልም። ከባድ ነው እና እስኪ ወንድሞቻችን ሁላችሁም እንመጣለን የሚሉ ወንድሞቻችንን ለመናገር የምትችሉ እንትን ያክል ፍራጃ አውጥ፣ እውነት ሳይመጡ ተናገሩ እንጂ በጣም ነው የሚከብደው በጣም ከመላችሁ በላይ እግዚአብሔር ልቦና ይስጠን። በጣም ይደብራል፣ ያማል፣ ይደክማል ከመላችሁ በላይ እግዚአብሔር ሀገራችን ሰላም ያድርግልን፣ ወጥቶ ከመቅረት ይሰውረን። ሁላችንም በሀገራችን እንጀራችን ያድርግልን። እውነት ስደት እየወጣን ሁላችንም እንደዚህ ሆነን ቀረን። ያማል፣ በቃ እንጃ። እኔ እውነት በጣም አንጀቴ ነው የበላኝ። እንግዲህ ያው ብዙ ለዩቲዩብ እንደዚህ አይነት ነገር ስለማይፈቅድ ነው እንትን ያላልኩትኝ እና በጣም ነው የሚያመው። በፋሻ ታስረለት ምናምን በጣም ያማል። እንግዲህ እግዚአብሔር ሀገራችን ሰላም